የኢትዮጵያን የዓለም ንግድ አባልነት ሂደት እንደሚደግፉ የድርጅቱ ዋና ዳይሬክተር ዶክተር ኒኮዚያዌላ ዚያዌላ ገለጹ። በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማ ምክክር መደረጉን ዶክተር ካሳሁን ጎፌ በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። ኢትዮጵያ እስካሁን የሄደችበትን የሁለትዮሽና የባለ ብዙ ወገን ድርድሮች አፈጻጸም ለዋና ዳይሬክተሯ ማብራራታቸውን የንግድና ቀጠናዊ ትስስር ሚኒስትሩ ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታወቀ። ሲቢኢ ካፒታል አክሲዮን ማህበር እና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፈቃድ ያገኙ ማህበሮች መሆናቸውም ተገልጿል። ከዚህም ባለፈ አምስት ድርጅቶች የሰነደ መዋለንዋይ ኢንቨስትመንት አማካሪ ሆነው ፈቃድ አግኝተዋል። በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ስራ ከ80 በመቶ በላይ መጠናቀቁን ሀገራዊ ምክክር ኮሚሽን አስታወቀ። 6 ሺህ ተሳታፊዎች የሚጠበቁበት የክልሉ የአጀንዳ ማሰባሰብ በቅርቡ በባህር ዳር ከተማ እንደሚካሄድ ኮሚሽነር ዶክተር ዮናስ አዳይ ለፋና ሚዲያ ኮርፖሬሽን ገልጸዋል። በክልሉ የሚንቀሳቀሱ ታጣቂዎች የሰላም ጥሪውን ተቀብለው በምክክሩ እንዲሳተፉም ጠይቀዋል። በቀጣይ አስር ቀናት ለዝናብ መፈጠር አስተዋጽኦ የሚያደርጉ ገጽታዎች ተጠናክረው ይቀጥላሉ ተባለ። በዚህም በአብዛኞቹ የበልግ አብቃይ ሀገሪቱ አካባቢዎች ለተዘሩ ሰብሎች እድገት አመቺ የአየር ሁኔታ እንደሚኖር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። በአንጻሩ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅስበታዊ ጎርፍ ሊከሰት ስለሚችል ጥንቃቄ ማድረግ እንደሚያስፈልግም መልእክት ተላልፏል።